ምዕራፍ ሰላሳ አምስት እንግዲህ የዚህ የእዮብ ታሪክ ወደ ማለቂያው ምዕራፍ እየደረሰ ነው። ይህንን የኤልያኖስን ተግጻጽ ኢዮብ እንዴት እንደገሰጸው እተረክላቸዋለሁ። ተከተሉኝ። ኢዮብ ራሱን በማጽደቁ ኤልያኖስ እንደተቃወመው። ኤልያኖስም ደግሞ መለሰ እንዲህም አለ፣ አንተ ተዋቀሰህ ምን ትላለህ? ወይንስ በእግዚአብሔር ፊት እኔ ጻድቅ ነኝ የምትል አንተ ማነህ? ኃጢአት ብሰራስ ምን አደረግሁ ትላለህ? እኔ ላንተና ለሦስቱ ወዳጆችህ እመልሳለሁ። ወደ ሰማይ ተመልከቱ እዩም፣ ደመናም ከእናንተ በላይ ምን ያህል ከፍ እንዳለ። ወቅ ኃጢአት ብሰራ በእርሱ ላይ ምን ታደርጋለህ? ብዙ ብትበድል ምን ማድረግ ትችላለህ? ጻድቅህስ ብትሆን ምን ትሰጠዋለህ? ወይንስ ከእጅህ ምን ይቀበላል? እንዳንተ ያለውን ሰው ክፋትህ ይጎደዋል፣ በሰው ልጅ ጽድቅህ ይጠቅመዋል። ከግፈኞች ብዛት የተነሳ ሰዎች ይጮኻሉ፣ ከብዙዎችም ክንድ የተነሳ ለእርዳታ ይጣራሉ። ነገር ግን በሌሊት ጥበቃን የሚያዘዝ ፈጣሪ እግዚአብሔር ወዴት ነው የሚል የለም። እሱም ከምድር እንስሶች ይልቅ፣ ከሰማይ ወፎች ይልቅ የሚለየኝ ነው። በዚያ ስለ ክፉ ሰዎች ስድብ ይጮኻሉ፣ እርሱ ግን አይሰማቸውም። እግዚአብሔር በእውነት ክፉ ነገርን ላይ አይወድም። እርሱ ሁሉን የሚችል አዋቂ አምላክ ነውና ክፉ የሚሰሩትን አይሰማቸውም፣ እኔንም ያደነኛል። አንተ አሁን የሚቻልህ እንደመሆንህ መጠን ልታመሰግነው ትችል እንደሆነ እስኪ በፊቱ ተዋቀስ። አሁን ቁጣውን የሚያውቅ የለምና ታላቅ አጢያቱንም የሚያስብ የለምና። ኢዮብ ግን አፉን በከንቱ ይከፍታል፣ ያለ እውቀትም ቃሉን ያበዛል። ኤልያኖስ የመጨረሻ ንግግር ኤልያኖስም ደግሞ መለሰ፣ እንዲህ አለ፦ ገና የምናገረው ነገር አለኝና ጥቂት ታገሰኝ፣ እኔም አስተምርሃለሁ። እውቀቴን ከሩቅ አመጣለሁ፣ ስራዬንም እውነት ነው እላለሁ። ቃሌ ሐሰትን ያይደለ እውነት ነው፣ አንተም የአመፅ ቃላትን አትሰማም። በጥበብ ብርቱና ሀያል የሆነ እግዚአብሔር የውሃን ሰው እንደማይስጥለው እወቅ። እርሱ የበደለኞችን ሕይወት አያድንም ለችግረኞች ግን ፍርዱን ይሰጣል። ወአይኑ ከጻድቃን ላይ አያርቅም። ለዘላለም ከነገስታት ጋር በዙፋኑ ላይ ያስቀምጣቸዋል በድል አድራጊነትም ያኖራቸዋል። እርሱም ከፍ ከፍ ይላሉ። በሰንሰለት እጃቸውንም የታሰሩ በችግር ገመድ ይያዛሉ። ስራቸውንና መተላለፋቸውን ይነግራቸዋል፣ ብዙ ነውና። ጻድቃን ግን ይሰማቸዋል ከኃጢአትም የሚመለሱ ዘንድ ያግዛቸዋል። ቢሰሙና ቢያገለግሉትም እድሜያቸውን በመልካም ዘመናቸውንም በተድላ ይፈጽማሉ። ኃጣን ግን አያድናቸውም፣ እግዚአብሔር ያዩ ዘንድ አይወዱምና ሲገስጻቸውም አይሰሙምና። ግብዞች ግን በልባቸው ቁጣን ያዘጋጃሉ። እነርሱም በሰራቸው ጊዜ እየጮሁም ስለዚህ በሕፃንነታቸውም ሳሉ ሰውነታቸው ትጠፋለች። ሕይወታቸውንም መላእክት ያጠፏታል። የተቸገረውንና ረዳት የሌለውን አስጨንቀዋልና የየዋህንም ፍርድ ለውጠዋልና፣ አንተ ግን ከጠላትህ አፍ አድንሃል። ከበታችም ጥልቅ ባሕር ፈሳሽ ምንጭም አለ። ማዕድህም በስብ ተሞልቷል። ተወርዳለች። ፍርድን ለጻድቃን አያዘገይምና ይበድሉ ዘንድ በተቀበሉት መማለጃ ኃጢአት ምክንያት ቁጣ በኃጢአት ላይ ትመጣለች። በጭንቀት ካሉ ከችግረኞች ልመና የተነሳ አእምሮ በፈቃዱ እያሳተህ በእነርሱ ፈንታ ወገኖች እንዲገቡ ሀያላን ሰዎች ሁሉ በሌሊት አታስወጣ። መልካም አድርግ እንጂ ክፉን እንዳትሰራ ተጠንቀቅ። ስለዚህ ከችግር ትድናለህ። እነሆ ኃያሉ እግዚአብሔር በኃይሉ ያጸናሃል። እንደ እርሱስ ያለ ኃያል ማን ነው? ሥራውንስ የሚመረምር ማን ነው? ወይንስ ክፉ ሰርተሃል የሚል ማን ነው? ሰዎች ሊሰሩት ከሞከሩት በላይ ሥራው ታላቅ እንደሆነ አስብ። ሰው ሁሉ ራሱ ሀጣንን ሙታን እንደሆነ ያስባል። እነሆ ኃያሉ እግዚአብሔር ታላቅ ነው፣ እኛንም አናውቅም። የዘመኑ ቁጥር አይመረምርም! የዝናቡን ነጠብጣብ በእርሱ ይቆጠራሉ። ዝናብም ከደመና ይንጠባጠባል። የጥንቱ ይበቃል። ደመናም በሟች ላይ ይጋርዳል። ስፍር ቁጥር የሌለውን ዝናብ ይዘንባል። አንድ ሰው የደመናውን መዘርጋት ወይንም የማደሪያውንም ልክ ቢያውቅ እንሆ በዙሪያው ብርሃን ይዘረጋል። የባህሩም ጥልቀት ይከድነዋል። በእነዚህ በአሕዛብ ላይ ይፈርዳል። በኃይለኛውም ምግቡን ይሰጠዋል። በእጁ ብርሃን ይሰውራል። አደጋ የሚጥልባትም አዘዘ። ስለ እነርሱ ወዳጅ በአመፃው ያገኘውን ይናገራል። ምዕራፍ 36 ስለዚህ ልቤ ደነገጠችብኝ፣ ከስፍራዋም ትንቀሳቀሰች። የእግዚአብሔር የቁጣውን ድምፅ ሰማ፣ ከአፉም የሚወጣውን ጉርምርምታ አዳመጠ። እርሱ ወደ ሰማያት ሁሉ ታየች ብርሃኑም ወደ ምድር ዳርቻ ይሰዳታል። በስተኋላ ድምፅ ይጮኋል፣ በግርማውም ድምፅ ያንጎዳጉዳል። ድምፁን በተሰማ ጊዜ ሰዎች እንዲጠፉ አያደርግም። ኃያሉ እግዚአብሔር በድምፁ ድንቅ አደረጎ ያንጎዳጉዳል። ለእንስሳት በየጊዜውም ምግባቸውን ያዘጋጃል። በሚተኙበት ጊዜ ያውቃሉ። በዚህ ሁሉ ልብህ አይደንግጥብህ፣ ደንግ ስጋህም ልብህም ከግዙፍ አይለወጥብህ። እርሱም እኛ የማናውቀውን ታላቅ ነገር ያደርጋል። በረዶውና ሽንፍሩን ፍሩን ብርቱንም ዝናብ በምድር ላይ እንዲወርድ ያዝዛል። ሰው ሁሉ ደካማነቱን ያውቅ ዘንድ የሰው ሁሉ እጅ ያትማል። አውሮዎቹም ወደ ጫካ ይገባሉ፣ በዋሻዎቻቸውም ያርፋሉ። ከተሰወረ ማደሪያ ችግር ከተራሮች ጫፍ ብርድ ይመጣል። ከኃያሉ እግዚአብሔር ከስትንፋስ ውርጭ ይመጣል። ውሃውንም እንደወደደ ወደደ ይመረምረዋል። የተመረጡትን በዳመና ይሰውራል። ብርሃኑም ደመናውን ይበትናል። እርሱም ሰውን በሚኖርበት ዓለም ላይ ያዘዘዋል። ሁሉን ያደርግ ዘንድ ፈቃዱ ወደ መራችው ይዞራል። ይህም ለተግሳጽ ወይንም ለምድር ወይንም በምሕረት ለሚገኘው እንደሚሆን ነው። እዮብ ሆይ ይህንን ስማ ቁም፣ በእግዚአብሔር ኃይል ትገሰጽ እግዚአብሔር ስራውን እንዳከናወነ ከጨለማም ለይቶ ብርሃንን እንደፈጠረ እናውቃለን የደመናትን ክፍሎች አስፈሪ የሆነውን የኀጢአተኞች አወዳደቅ ያውቃል የአዜብ ንፋስ በተኮሰ ጊዜ ያንተ ልብስህ የሞቀ ነው እንግዲህ በምድር ላይ ጸጥ በል እንደቀለጠ መስታወት ብርቱ የሆኑትን ሰማያት ከእርሱ ጋር ልትዘረጋ ትችላለህን ስለዚህ ንገረኝ፣ ምን እንለዋለን? እንግዲህ ዝም እንበል፣ ብዙም አንናገር። ሰው በእኔ ዘንድ ሲቆም ዝምል ዘንድ መጽሐፍ ወይም ጸሐፊ አለኝን? ብርሃን ለሁሉ የሚታይ አይደለም። ብርሃን በእርሱ ዘንድ በደመና ውስጥ ሆኖ ከሩቅ ሰማይ ያበራል። ከሰሜን እንደ ወርቅ የሚያበራ ደመና ይወጣል። በዚህ ሁሉ የሚችል እግዚአብሔር ታላቅ ክብርና ምስጋና አለ። በኃይል ከእርሱ ጋር እኩል የሚሆን እውነትንም የሚፈርድ ሌላ አናገኝም። እርሱ እንደማይሰማ ታስባለህ? ስለዚህ ሰዎች ይፈሩታል፣ በልባቸውም ጠቢባን የሆነ ሁሉ ይፈራሉታል። ምዕራፍ 38 እግዚአብሔር ለዮብ እንደመለሰለት ኤሊያኖስ ንግግሩን ካቆመ በኋላ እግዚአብሔር በደመና በአውሎ ንፋስ ውስጥ ሆኖ ኢዮብን ጠየቀው፣ እንዲህም አለው። ከእኔ ምክር የሚሸሸግ በልቡም ነገር የሚደበቅ ማን ነው? ከእኔ ይሰውራለን። እንግዲህ እንደ ሰው ወገብህን ታጠቅ። እጠይቅሃለሁ አንተም መልስልኝ። ምድርን ኳት ጊዜ አንተ ወዴት ነበርክ? ታስተውል እንደሆነ ንገረኝ። ብታውቅ መስፈሪዋን የወሰነ በላይዋስ የመለኪያ ገመድ የዘረጋ ማን ነው? መሰረቶቿንስ በምን ላይ ተተክለው ነበር? የማዕዘኗስ ድንጋይ ያቆመ ማን ነው? ከከዋክብት በተፈጠሩ ጊዜ መላእክቴ ሁሉ በታላቅ ድምፅ አመሰገኑኝ። ከእናቷ መሐፀን በወጣች ጊዜ ባሕርን በመዝጊያዎቿ ዘግኋት። ደመናዋን ልብስ አደረግሁላት፣ በጭጋግም ጠቀለልኋት። ድንበርንም አደረግሁላት መወርወሪያዎቿና መዝጊያዎቿንም አኖርሁ። እስከዚህ ድረስ ደርሼ ከወሰንሽንም አትለፊ፣ ነገር ግን ማዕበልሽ በመካከልሽ ይገደብ አልኋት። የንጋት ወገግታ በአንተ ተፈጥሯልን? የአጥቢያ ኮከብ ትዕዛዙን ባንታውቋልን የምድር ዳርቻ ይይዝ ዘንድ ከእርሷም ኃጣንን ያናውጥ ዘንድ አንተ ጭቃውን ከመሬት ወሰድህ ሕያው ፍጥረትን ፈጥርሃል። በምድር ላይስ እንዲናገር አድርገሃልን የኃጣን ብርሃናቸው ከልክለሃልን የትቢተኞችን እስክንድ ሰብረሃልን ወደ ባሕር ምንጭስ ውስጥ ገብተሃልን በጥልቁ መሠረት ውስጥ ተመላልሰሃልን ከግርማሃስ የተነሳ የሞተ በሮች ተከፍተውልሃልን? የሲኦል በረኞችስ አንተ አይተው ይደነግጣሉን? ከሰማይ በታች ያለ የምድርን ስፋት አስተውልሃልን? መጠኑ ምን ያህል እንደሆነ እስኪ ንገረኝ። የብርሃን ማደሪያው ቦታ የት ነው? የጨለማስ ቦታው ወዴት አለ? ትችል እንደሆነ መንገዳቸውንም ታውቅ እንደሆነ ወደ ዳርቻቸው እስኪወስዱኝ በዚያ ጊዜ ተወልደህ ነበርና የዕድሜህስ ቁጥር ብዙ ነውና በእውነት አንተ ሳታውቅ አትቀርም። በእውኑ ወደ በረዶ ቤተ መዛግብት ገብተሃልን? የበረዶውን እስቅምጣት ቤተ መዛግብት አይተሃልን? ይህስ በጠላትህ ጊዜ ለሰልፍና ለጦርነት ይጠብቀሃልን? አመዳይ ከየት ይወጣል? ከሰማይ በታች ያለ የአዜብ ንፋስስ እንዴት ይበተናል? ለኋለኛው ዝናብ መውረጃውንስ ወይንስ ለሚያንጓድደው መብረቅ መንገድህን ያዘጋጀው ማን ነው? ማን በሌለበት ምድር ላይ ሰውን በማይኖርበት ምድረ በዳ ይዘንብ ዘንድ ባድማውንና ወድማውን ያጠግብ ዘንድ ሳሩንን በምድረ በዳ ያበቅል ዘንድ የዝናቡን አባት ማን ነው? ወይንስ የጠል ነጠብጣብ የወለደ ማን ነው? በረዶስ ከማን ማኅፀን ይወጣል? የሰማዩንስ አመዳይ ማን ወለደው? እርሱስ እንደ ፈሳሽ ውሃ ይወርዳል። ወኖች እንደ ድንጋይ ጠነከሩ። የኃጣን ስፋት ማን አዋረደ? በውኑ የሰባቱ ከዋክብት ዘለላ ታሰር ዘንድ፣ ወይንስ ኦሪዮንስ የሚባለውን ኮከብ ትፈታ ዘንድ ትችላለህን? ወይንስ ማዞሮት የሚባለውን ከዋክብት በጊዜው ታወጣ ዘንድ፣ ወይንስ የምሽቱን ኮከብ ከልጆች ጋር ትመራ ዘንድ ትችላለህን? የሰማይ ስርዓት ከሰማይ በታችስ የሚሆነውን ታውቃለህን? ደመናውን በቃልህ ትጠራዋለህን? ብዙ ውሃውስ የተን ቀጠቀጠ ይመለሳሃልን? መብረቁን ትለከዋለህን? እርሱስስ ይሄድልሃልን? ደስታስ ምንድን ነው ይልሃልን? ለሴቶች የፈትልን ጥበብንና የተለያዩ የጥልፍ ስራዎችን እውቀትን ማን ሰጠ? የሰማይ ደመና በጥበቡ ሊቆጠር የሚችል ማን ነው? ሰማይም ወደ ምድር ያዘንባል ማን ነው? እንደ ትንቢያ በምድር ተዘርግቷል እንደ አለት ድንጋይም አጠብቆት። ለአንበሳይቱ አደን ታድናለህን? የባቦችንስ ነፍስ ታጠግባለህን? በዋሻዎቻቸው ውስጥ ተጋድመው በጫካም ውስጥ አድብተው ይቀመጣሉና፣ ልጆቹ ወደ እግዚአብሔር ሲጮኹ የሚበሉትን ፈልገው ሲቅበዘበዙ ለቁራ መብልን የሚሰጠው ማን ነው? ምዕራፍ 38። የእግዚአብሔርን መልስ በሚቀጥለው ምዕራፍ እየላችሁ ቀርባለሁ። መልካም ጊዜ